ችግር የለብኝም። ሰላም ሰላም ሰላም፣ የቤት ሺህ ዩቲዩብ ቤተሰቦች እንደምን ቆይታችኋል? አለን እግዚአብሔር፣ በስመ አብ በጣም ደህና ነን። ዛሬ በአዲስ ሁኔታ ተከሰተናል። እንግዲህ የእናንተን ቤት ሻውን በጣም ለማረክ የሆነ ጥሩ ቦታ ልወስዳት ነው። እንድትከታተሉ ጋብዛችኋለሁ እና የምትወደው በጣም ደስ የሚል ቦታ ምንድነው? ትራክ ነው፣ ፍራንግ ነው የምትሉት ለአረጋት ነው። እና ጥሩ ቦታ ለማዝናናት ይዣት እሄዳለሁ። በጣም ተወደዋለች ብዬ ተስፋ አድርጋለሁ እና እውነት ምንድነው? ምን ሆነ

እና እራሴ መጣልእደማያ ጭ ይዘይ ዛ ዛሬ ላዝናናት ነው። እና አብረን ነው የምናየው። የት ቦታ ይሆን ምን ይሆን? እኔ አላውቅም ብቻ እናያለን። አብረን ዛሬ አንተና እናቴን ዘና ላደርጋችሁ ነው። እስኪ ምን እንደምትሸልሙኝ ምን እንደምትሉኝ አብረን እንታዘባለን።

አይዞህ አይዞህ፣ እንግዲህ ሰዎች አይታችኋል። እራሴ እራሴ ባመጣሁት እራሴ ወጥመድ ውስጥ እራሴ ተያዝኩ። በነገራችን ላይ ይሄ ነገር እንደዚህ ምን እስኪ እንጓዝና እስኪ ምን እንደሚፈጠር አብረን እናያለን።

እዚህ ቤት የምጣው ገብሬ እዚህ ቤት እኔ የተከራየሁበት ግቢ ዘመዶቿ አሉ። አጋጣሚ ሲመጣ እኔ ከአከራዬ ጋር ቁጭ ብለን ቡና እየጠጣን እያልን እሷ ከወሎዬ ናት ተባለ። እኔን ማለት ነው፣ እኔ ወሎዬ ነኝ። ባለፈ እንደ ተባለው ማለት ነው። እሱ ደግሞ ባለቤት ጎንደሬ ናት። ለምን አትቆጣ፣ ለምን አትተዋወቂያት ሲለኝ ከዛን እሺ ያስተዋወቀኝ ብዬ በጣም ደስ ብሎኛል፣ ግን በዚህ አጋጣሚ ስለተዋወቁች በጣም እጅግ ትዳር እንዳይፈርስ ባለንም ልጆችንም አሳይሻለሁ፣ አስተዋውቅሻለሁ። በዚህ አጋጣሚ ልተዋውቅሽ አልፈለኩም፣ ግን እሱ ከተዋውቅሻት አይቀር እስኪ ፕራንክ እናድርጋታለን። እኔ ሲጀምር ፕራንክ የሚባለው ነገር አልወድም፣ በሰዎችም ሳ ይጠላለሁ። ግን በዚህ አጋጣሚ ስለተዋውቅሽ መጣ ልጆችን ሽጋሬን አሳይሻለሁ እኮ አከራዬንም እጠራለሁ።

ስለዚህ እኔ እውነቴን ነው። በዚህ አጋጣሚ ስለተዋውቀው በጣም ትልቅ ይቅርታ ለውድ ቤተሰብ ይቅርታ እጠይቃለሁ። በዚህ አጋጣሚ ምናልባት አንቺ የምታውቂው ነገር የለም። ይሄን ያደረገው ገብሬ ነው። እኔ አልተስማማሁም ነበር። በቃ በዚህ አጋጣሚ እና እጠራለሁ እናትህን

ምንም ምንም ታገኛለሽ፣ እሷንም ታውቃታለሽ። እኔም መጥቼ ከግቢያችሁ እሷን አገኛታል እንግዲህ እኔ እና እሷ ወይ እሷና ምን እንደ ምን ያህል ኖሮ እንደምን ኖሮ የነበረው እስኪ

እናንተ እንደዛ ብላችሁ በሰራችሁት ቪዲዮ ከካናዳ ከአሜሪካ ከተለያየ ሀገር እየተደወለ ቤቲ አይዞሽ፣ ትዳሽን እንዳታፈርሽ ምናምን እያሉ በጣም ቅር ያላቸው ሰዎች ስላሉ ይቅርታ ጠይቂያቸው። በቃ ንገሪ፣ ተመካክራችሁ እንደሰራችሁት ነገሩ የእኔ ፍራንክ ችግር የለውም ግን በጓደኞች እና በደንበኞች ሰላም ሰላም። ውድና የተወደዳችሁ ውድ ሀገሬ ልጆች እንዴት አላችሁ? የቤት የቤት ሰዎች እጅግ በጣም ይቅርታ ጠይቃለሁ። ይሄን ማድረግ አልፈለኩም። እኔ ፕራንክ በሚያደርጉት ራሱ በጣም ነው የምጠላው። ፕራንክ እናድርጋትና ተዋወቂያት ብሎ ያስተዋወቀኝ ገብሬ ነው። በዚህ መልኩ አንቺን ስለተዋወቁሽ አንቺንም ይኸው በእናት ፊት ይቅርታ ጠይቃለሁ። ችግር የለም። ስለዚህ ቤተሰቦችንም ይቅርታ ጠይቃለሁ። ይሄ ፕራንክ ነው።